ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ ቤተሰብ ሰላም ሰላም፣ እንደምን አላችሁ? ለዝለቤት አዲስ ከሆኑ ሰብስክራይብ፣ ሸር በማድረግ ቤተሰብ ሆኑ ማት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ ትላንትና ዳይመንዷና ንጉሱ አልመጡም ነበረ። ትላንት አይመጡም ብዬ ነበር አልመጡም ማለት ነው። እንግዲህ ሁሉም ሰው በየኮሜንቱ በእኔም ቤት እየገባችሁ አልመጡም፣ ናፍቀውናል ናፍቀውናል እያላችሁ ነው። እንግዲህ በእውነት ወዳጅ ሲጠፋ ያስጨንቃል አይደል? ሁላችንም የራሳችንን እንትን እንላለንና ፈኪሄ ሰሞኑን መጣ መጣ ስትል በቤቷ ገባ ገባ ስትል አንድ ቀን በአህሙ ቤት አንድ ቀን ደግሞ በራሷ ቤት ስትመጣ እጅግ በጣም ደስ ብሎኝ ነበረና ስትጠፋ ደግሞ ይጨንቃል፣ አይደል። ወዳጃው ግዴታ ቤተሰብ። በነገራችን ላይ ብዙ ቤተሰብ አፍርቻለሁ በዚች በዓመት ውስጥ። እንዳለችው ብዙ ቤተሰብ እንዳፈራች እያየሁ ነው ማለት ነው በየኮመንቱ ስር በየቲክቶኩ፣ ዩቱብም ላይ ጠፉ። በቃ ናፈቁን። ወይ የሰው ፍቅር ስጠኝ እኮ ነው የሚባለው። ወላሂ ፈኪ፣ እኔ እራሱ በመጥፋቱ እጅግ በጣም ወላሂ ተጨንቅ ያለው ማለት ነው። ምን ሁና ነው ለምን ጠፋች? በቃ ሰሞኑን ፈኪ መጥፋት አስለምደናለች። ግን ሰሞኑን ደግሞ አህሙም ጋር ሆኖ ቃል ገብተውልን ነበረ ላይ ጠፉ ማለት ነው። እና ተናፍቃችኋል ተናፍቃችኋል እያሉ ነበር ሰው በቃ፣ በየኮሜንቱ ተናፍቀዋል ተናፍቀዋል። በእውነት እጅግ በጣም የሆነ በቃ ቅር የሚላችሁ ነገር አለ አይደለ? አንዳንድ ደግሞ የምትል ከሰከሱ ክስክሶች አላችሁ ማለት ነው በተለይ በኔ ቤት አጥምጦኔ ኮሜንታችሁን ራሱ ማየት ስለማልፈልግ፣ ወላ ወደውኑ ነው ማጠፋው። ስለ ፈኪ መጥፎ ነገር ስትጽፉ ወደውኑ ነው የማጠፋው። እኔ ብትሰርቡኝ ምንም አይመስለኝም። እኔን የሚሰር ሰው ቢኖር ምንም አይመስለኝም። ግን ፈኪን እኔ ቤት ጎመንት መታችሁ የምትልከሰከሱ ልጆች እኔ ወደውኑ ነው የማጠፋው። ለምን አልችልም። በ በፈኪ አልደራደርም። እኔ እውነት ነው ነገር ከፈለጋችሁ በቤቴ እኔን ስደቡኝ፣ እኔን ጠቡኝ፣ እኔን አጥባችሁ ጨምቃችሁ አስጡ። ግን ፈኪን እኔ ቤት መጥቶ መሳደብ ክልክል ነው። በቲክቶክም ሆነ በዚህ በቤቴም በዩቱብም ሆነ እኔ ፈኪን ስንሰርባት አልችልም። በቃ ያመኛል። ለዛ ነው ኮሜንቱን ቶሎ ብዬ የማጠፋው ማለት ነው። ቶሎ ገብቼ ጥረግ ነው የማደርገው። እና ፈኪን እጅግ በጣም እንደምንወዳት ስለማታቁ ነው እኛ ደጋግ፣ እንዴት እንደምንወዳት እንዴት እንደምንሰፈሰፍላት ስለማታቁ ከሆነ አንዳንድ ልጆች ነካ የምታደርጉን ማለት ነው። ሆነ ቤት እንጂ የሆነ ኮሜንት ሰጠው ቤተሰብ ማለት ነው ያኔ ለካ የእነሱ ወዳጅ ናት ያቺ ሴትዮ ማለት ነው። እና መጀመሪያ አንቺ የምታደርጊውን ታውቂያለሽ ማለት የሆነ ስታዊ የሆነ ኮመት ትሰጣላችሁ፣ ስድብ ሳይሆን አስተያየት ማለት ነው። እና እኔ ቤት ገብተው ለካ የእኔ ፈኪ ወዳጅ ነኝ እጥብ አድርገው አሰጡኝና ምክር ከራስ ይጀምራል ብለው ጥለው ሄዱ ማለት ነው እና እኔ በፈኪ ከመጣችሁብኝ፣ ብታጥቡኝ ራሱ ኮሜንት ላይ ፈልጉኝ አታጡኝም ማለት ነው። እጥፍ ነው መመለስላችሁ። በኮሜንት ቲክታክ ላይ በኮሜንት አንደኛ ነኝ ማለት ነው። የሄዳችሁበት ብትሄዱ አታጡኝም። ፈኪን የሚናገር ሰው በተለይ ዙሬ ነው የምሳደበው ማለት ነው። እና ስለዚህ እጥፍ መመለስ እችላለሁ ልላችሁ ፈልጌ ነው። አንዳንድ ጊዜም ያው ሀያ የሚባል ነገር ያዝ እያደረገኝ ነው እንጂ ስትሳደቡ ኮሜንታችሁን አጥፍቼ ዝም የምለው በይቱ ማለት ነው። ቲክታክ ላይ ታቆኛላችሁ፣ እያጥረገረኩ ነው ያኔ እጥፍ። በኮሜንት አንደኛ የሄዳችሁበት፣ እኔ በፈኪና በፈኪና በፋኑ ከመጡብኝ የትም ቢሆን ኮሜንት ላይ አታጡኝም ማለት ነው፣ አጥርገርጋችኋለሁ፣ ታውቁኛላችሁ። ስለዚህ እንወዳታለን፣ እስከ ሁሉም ነገሯ ነው የምንወዳት። ስለ ጠፋች ደግሞ እጅግ ናፍቀናል። ኢንሻላህ ይመጣሉ ብዬ አስባለሁ። የፈኪ ወዳጆች፣ ለዚህ ለቤት አዲስ ከሆናችሁ ሰብስክራብ፣ ሼር በማድረግ ፈኪ ፈኪ ፈኪ እያላችሁ ቤቴ እንድምቀርጉት የምትል ከዘከዙ ደግሞ እጠርጋችኋለሁ።